የኔ አካል የኔ ሆነሽ ምን አወርስሻለሁ አንጀቴና ልቤን ያው ትቼልሻለሁ፣ ብለዋል ማለት ነው። ቡራዩ ዛሬ በአዲስ ነገር ከቻሳ ብለዋል። ዛሬስ ጨረቃ ፋሚሊዎች ምን ይዘውልን መተው ይሆን? በጣም ደስ የሚል ፕሮግራም ዱባይ ላይ እንግዲህ እየተካሄደ ነው ማለት ነው። አብርሽዬና እሩታዬ ለመጠበቅላችኋለሁ። ቤተሰብ እንዴት ናችሁ? ደህና ናቸው። ላይክ ሸር፣ ለሁሉም ይድረስ ማለት ነው። ጨረቃ ፋሚሊዎች ምንም አልተቻሉም። ዱባይ ላይ እየዘነጡ ነው ማለት ነው። ሀይሚዬ ሀይሚዬ ሀይሚ ዘና እያሉ ይገኛሉ ማለት ነው። እንግዲህ አዲስ ነገር አለ አዲስ ነገር ደግሞ የሚያሳዩን ይሆን? በጣም አምሮባቸዋል። ቡራዬና ሀይሚ ዱባይ ተስማምቷቸዋል። ዱባይ ተቀብላቸዋለች ማለት ነው። እንግዲህ ከነጮቹም ጋር ከጥቁሮቹም ጋር ተቀላቅለው እንግዲህ ዱባይን አየሯን እያዩዋት ነው ማለት ነው። አይ እንግዲህ ዱባይ ሞቃታማም ዝናባማ ምናምን እናት እንግዲህ ብለዋል። እንግዲህ ዛሬም እንግዲህ ቡራዬ እየዘፈነላት ይገኛል። አዎ እንደዚህ ነው። ጊዜ ለጊዜ ክን ስትጠቀምበት በልጅነት በጣም ደስ ይላል። ጊዜ ከተሄደ በኋላ ምን ነው ይሄንን ጊዜ አሳልፌው በነበር ማለት አይጠቅምም ማለት ነው። ሁላችሁም እንኳን ደስ ያላችሁ። እንግዲህ ዘና እያሉ ነው ዱባይ ላይ ግን፣ ቆዩ እነዚህ ልጆች እስከ መቼ ነው መቼ የሆን የሚሄዱ ወደ ሀገራቸውና መልካምን ሁሉ ተመኝሁላችሁ። መልካም መዝናናት ብያለሁ። ቡራዬ ልትደነቅ ይገባል ማለት ነው። በአዲስ ቪዲዮ ጠብቁ። የእኔ አካል የኔ ሆነሽ ምን አወርስሻለሁ አንጀቴና ልቤ ያውትቼልሻለሁ። ባይ ባይ